ከጥያቄ እንድትወጣ ሊሄድ ነው። ስትሄዱ እንኳን አይታቅ ይመጣል እያልኳት ጠብቃለች ማለት ነው። ነፍስ እስከምታውቅ ድረስ ያዚህም ወደዛም ሰዓት ገባ ትመጣለ ብዬ ተስፋ አደርጋለሁ፣ እጠብቃለሁ። ሱመያ እንግዲህ ልብ በሚሰብር ቪዲዮ እያለቀሰች ሰይድን እየተማጸነች ነው፣ መታህ ልጆቹን እያለች ነው። አሰላሙ አሌይኩም ወራምቱላ በረካቱ። እንደውም የሌላ እምነት ተከታይ ሰላም እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እንግዲህ ሱመያ ቪዲዮ መስራት ማስጠልቶኛል የሚላ ልጄ እያስቸገረችኝ ነው። እስከ ዛሬ ድረስ ጠይቃ ማታቀው ተናግራ ማታቀው፣ አሁን ላይ አዳዲስ ጥያቄዎችን ነው የምታመጣብኝ። ና እኔ ልሸነፍ እያለች ናት። እኔ ልሸነፍ ለልጆቼ መሰዋት ልክፈል እያለች ናት። ና ሰይድም እንግዲህ ተስፋ አይቆርጥም ይመጣል እንጂ ብልጥ ነሽ ያው አሁን ላይ ሀዋ ነገሮችን ሁሉ አጣርታ ሰይድ እርግጠኛ እንደሆነ ስታቅ ነው እንግዲህ ሱመያም እንዲያገባም ፈቃደኛ አይደለችም። ያው የመን ከሆነ እኔ መሄድ አልችልም፣ መመላለስ አልችልም፣ እዚህ ቢሆን ችግር የለውም አይርቀኝም፣ ቅርብ ነው፣ እጄ ላይ ነው ብላለች። ግን ያ የመን ከሄደ ደግሞ ሩቅ ነው፣ መመላለስ አልችልም፣ ልጆቹን እዬ ብላለች። አንቺም ግብዝ ነው የንሾ፣ ሱመያ እውነቱን ለመናገር ግብዝነት ጥሩ አይደለም። ሲንግል ማሚ ነኝ በቃ ከዚህ በኋላ። አሁንም እኮ እንጂ ልጆቹን አሳየዋለሁ እንጂ ከሱ ጋር የምታረቅ ፍላጎት የለሽም። አሁንም እኮ ለልጆችሽ መስዋዕት፣ ሙሉ ለሙሉ መስዋዕት አልከፈልሽም። መስዋዕት መክፈል ለልጆች። በመሀላችሁ የማያስማማችው በኑሮ ጉዳይ ባለመዋደድ፣ ባለመከባበር ከሆነ አሰየው ማንም ሴት አትፈልግም፣ ስኦል የሆነ ኑሮ ላይ ማለት ነው። እና አንቺ ደግሞ ሰይድ እንደማይበድልሽ በሁሉም ነገር ደስተኛ እንደሆንሽ ነው መጀመሪያ ላይ ስታወሪ የነበረው። እና ቢያንስ ለልጆችሽ አንድ እድል ለሰይድ ሰተሹ አብረሽ ብትኖሪ። ሰው እንኳን ሲያጠፋ ሶስት እድል፣ አራት እድል፣ አምስት እድል ይሰጠዋል። ለሚወዱት ሰው ደግሞ መስዋዕት ይከፈላል። እና ለሰይድ አንድ እድል ሰተሽው አብረሽ ኑረሽ እኔ ቦሌም ቢሆን ሙፋጃ አደርግሃለው ምናምን ብለሻል ና ችግሩ እኮ አሁንም አታሳምኝም። አንቺ በምን ያምንሻል? አሁን እኮ አያምንሽም። ባለፈውም ጎንደር ሂዶ ራሱ ወደ ድሬዳዋ ሂደሽ ራሱ እዛ ባህር ላይ እኔ ቀበለሃለው ምናምን አንተና ብለሽ በጣም አጓግተሹ ነበር ማለት ነው። ሰው ራሱ በጣም ደስ ብሎት ነበረ። ግን የዛኔም ሸዋሸዋ ነው እየሰራሹ። አሁንም እንዴት ያምንሻል ነው? አንቺም ድብብቆሽን አትታዩ ኋላስ። የሰው ልጅ አንዴ ያጠፋል፣ ይቅርታ ደግሞ ያደርጋል። በቃ ሰው ልጅ ከስህተቱ ይማራል። ያንቺ ደግሞ በዛ እንዶ ጨራሽ። አሁን እኮ የምታለቅሽው በሴት ጥፋት ሳይሆን በአንቺ ጥፋት ነው፣ እውነቱን ለመናገር ማለት ነው። አንድ ሴት ልጅ በስደት ኑሯዋን ለማሸነፍ ብላ ልጆቿን ጥላ፣ ቤተሰቦቿን ጥላ ስንት ዓመት የሰው ሀገር የሰው አረብ እቃ እናጥባለን የተሻለ ሕይወት ለመኖር ማለት ነው። አንቺ ግን እጅሽ ያለውን ላይ የተንከባከበሽ መያዝ አቅቶሽ አሁን ላይ ልጁን ታሸሸዋለሽ፣ ትገፊዋለሽ። ቢያንስ አንቺ መውሰዋት መክፈል አለብሽ። ያው የሰው ልጅ ያጠፋል። ቅርታ አድርገሽለት የቀድሞ ህይወታቸው የቀድሞ ትዳራቸውን መመለስ የሴት ፋንታ ነው እንጂ ጥፋተኛ ነሽ። አዩ በሄደች ሰዓት ለምኖሻል። አንቺ ነሽ እምቢ አልሽው፣ እና አሁን ላይ አንቺ ሲንግል ማሚ እንድትሆኝ ያደረግሽውም አንቺ ነሽ። እና ከባድ ነው ወላሂ፣ እውነቴ ነው ምላችሁ። እኔ እይታ ለማግኘት ሳይሆን እውነቱን ሀቂቃውን ስነግራችሁ አንድ ሴት ልጅ አግብታ ከወለደሽ በኋላ ለሌላኛው ትዳር አስቡት፣ በጣም ምቾት አይሰጣችሁም። ልጆችን ሊመታባችሁ ይችላል። አሁንም መማን ጨቤን አይታችኋል። ዛሬ ላይ እየከፈለች ያለችው ዋጋ ማለት ነው። አንዳንድ ጊዜ ሌላ ሰውን እያየን ወደ ራሳችን ማምጣት ነው። አንድ ሰው ሲታማ ለራስ ብለህ ስማ ነው። ና ሱመያም ግብዝ ስለሆነች አልሸነፍ በአይነት ነው። እሷን ዛሬ እንደዚህ ዋጋ እያስከፈላት ያለው የሰው ልጅ ደግሞ ሁሉን ነገር ትቶ በአሁን ላይ ደግሞ የኑሮ ውድነት፣ የሀገራችን ጦርነት ለዚህ ለዚህ ሁለት ቤተሰብ ለልጆቹ፣ አባትም እናት ከጎን ሲሆኑ ነገሮቹ ቀለል የሚሉት እንግዲህ። አላህ ሰላሙን ያወርድላችሁ። ሰይድም አይጨክነው